ማኛ ጋር ትቀመጣለች። አብሶሉትሊ የስ ትቀመጣለች። ከኔ ከኔ ጋር ግን አትቀመጥም። ኤኒዌይ ፊራኦል ስለ ወለጋ እርዳታ ካሻፕ ዜል ጎፈንድሚ ላይ ስለተመዘበረው ብር ከዚህ በፊትም መጥቶ አስረድቶኛል። አሁንም ጠይቀውሃል። ምንም ነገር ጥርጣሬ ነገር ማያስጠረጥር ነገር ከሌለ ወተክ ተናገር አንዷ አንዱ 1000 ዶላር ነው የሰጠሁት በልቶኛል ትላለች። አንዷ አንዱ 1600 ዶላር፣ አንዱ 2000 ዶላር ነው የሰጠሁት በልቶኛል፣ በካሻፕ በዜል እያሉክ። ውጣና ተናገር ስለገንዘቡ። ገንዘቡ ይህ ነው ዋናው ቁም ነገሩ እንጂ ይዘሎ መሮጥ ምናምን። አንተ ወለጋ አይደለ እንደ ይሁ ሹድ ፊል ኮምፎርታብል ከወለጋ ልጆች ጋር አሁን። እንደውም ብሩኬ እኮ ከኛ በላይ ነው ቀርበን፣ እንደውም የሰፈር የሀገር ልጅ ናት። ኦሮሞ ናት፣ ወለጋ ናት፣ ክርስቲያን ናት። አስበዋል። በሶስት ፍሪዌይ ነው የምትቀራረቡት። እና ብሩኬን እንዲህ አትሽሻት። እውነት አትፍራኝ፣ አትሽሸኝ አለች እሷ ራሱ። በአንተ ያምራል። አነጋግረኝ፣ ከሩቆነ ከምትርቀኝ ቀርብ እስቲ አነጋግረኝ አለች። በእውነት በጣም ነው የከፋት ብሩኬ። እንዲህ ስታይ ዘልህ አወራረድክ፣ በእውነት ነቅሎ ሯጭ ዛሬ ነው ለአንተ መሆን የነበረበት ስሙ ራሱ። እና አሁን ይሄኛው ሁለቱ አካውንት የአቢሲኒያና የንግድ ባንክ ሁለቱም የአንድ ሰው ነው። ይህ ማለት ኢንቴንሽናሊ ከሜቄዶኒያ ለመዝረፍ የተደረገ ሙቭ ነበረ። ኢንቴንሽናሊ ነው። በነገራችሁ ላይ አጋጣሚ አይደለም። አጋጣሚ አይደለም። ኢንቴንሽናሊ ፊራኦል ኢትቻ እነ ማነስማቸው እነ ዮኒ ቶሮንቶና ቴዲ አዋሳ በዛ በን ገንዘብ ያስገቡ ያ ግለሰብ ኤርሚያስ የሚባለው ኢትዮጵያ ይጠብቀሃል፣ እፍን ያረግልሃል፣ ማኒ ላውንደር ተደርጎ ወደ አሜሪካ ይመለሳል። ዲስ ኢዝ ሃው ዘይ ዱ የአትላንታ ውስጥ ካመረም እንደዚህ ነው የሚያደርገው ያ እነዚህ ነው የሚያደርግ አትላንታ ውስጥ ካመር ዩኒቨርሳል የሆነ ስካሚንግ ስኪም ላይ ያላቸው ይሄ ነው። ግን እስከ መቼ በደሃ ይቀለዳል? እስከ መቼ ደሃ ኢትዮጵያውያኖችን ተይዞ በደሃ ይቀለዳል? ከዛን የደሃ አባት የሚባለው ደሃን ሳይ ልቡ ሚራራው ሚያለቅሰው ፊራኦል የተራባችሁ ኳሻ ኩራም መቀንጨር ያለባችሁ እያለ ደግሞ ይሰድበናል ይሰድበናል በሀገር ደረጃ ደግሞ እንደው እኛን ሪፕሬዘንት አድርጎ ለመፍትሄ ይቆምልኛል ብዬ የማስበው አያና ከዶሮ ከኮርኩሮች ጋር ግላዲያተርስ ብሎም ይጠራናል። በጣም ነው የሚያሳዝነው። እና ማለት እስከ መቼ ነው ነው ጥያቄው? እስከ መቼ በድሃ ይቀለዳል አሁን ዮናስ ሙሉነና ጂጂኪያ ምንድን ነው እመኑን፣ ፊራኦል ደግ ነው፣ እመኑ ፊራኦል ሚሊዮነር ነው፣ ሀፍታም ነው። ጀስት በቃ አይፎን 17 ከለሩን ነው እንጂ ስልኩን ስላልወደደን ያልገዛው ያ፣ እንደዛ ነው የሚሉት። እኔ ግን እስከ መቼ እንደዚህ ህዝብ እየተዘረፈ በደሃ እየተቀለደ እረዳለሁ፣ እየተባለ ሳይረዳ ውሸት ነው። በቃ እሱ አካውንት ላይ እንዲያሳየ ሁለት መቶ ሺህ አስገብቼ ላለሁ። ውሸት ነው። ሂዝ ስካም። ግን ምንድነው ዮናስ ሙሉ ነ አሁን ለምንድነው እውነቱን ማያወጣው ሲባል እኔ ምን እንደማስብ ታውቃላችሁ? ዮናስ ሙሉ ነ ዮናስ ሙሉ ነ የፊራኦል እስረኛ ነው ብዬ አስባለሁ። ፊራኦል ሰዎች ላይ ይይዛል፣ ታውቃላችሁ፣ እንደዚህ ነገሮች ይይዛል። እና ዮናስ ሙሉነ የፊራኦል እስረኛ ነው። ዮናስ ነው ፊራኦልን የሚፈራው እንጂ ፊራኦል ዮናስን አይፈራውም። ኤኒታይም ሬዲ ነው ዮናስን ለመስደብ። ባለፈው አላያችሁ? ይቀርቡና ይሸሸት ሸሸት ይላሉ። ምን ነው ምን አገኘክ ምናምን ሲለው ነበረ። ዮናስ ሙሉነ በፊራኦል ታስሯል፣ እስረኛው ነው። በነፍስ ትስስር ውስጥ ነው ያለው። ሜቢ ዩ ኖ አንዳንድ ቮይስ ምናምን ይዞበት ሊሆን ይችላል። እርዳኝ፣ ገንዘብ ስጠኝ፣ መኪና ገዝቶለታል ባለፈውም። ስለዚህ ዮናስ ሙሉነ እንዴት እውነቱን ይናገራል? ግን እኔ በራስ አንደበት ዮናስ ሙሉነ ጌታን ከረዳኝ በኋላ እውነቱን አናገራለ። አሁን ትናንትና ስትዋሽ ነበረ። ስለ ትራኩ ነግራኛ አታውቅም፤ ከሶስት ዓመት በኋላ ነው ስለ ትራኩ ማውራት የጀመረችው ላልከው፣ እራስክ፣ ቴዲ ቤት ሲጀመር ምን አልክ? ነግራኝ ነበረ እንዲሆኝ ሆኛለሁ ብላ ቴምር ነግራኛለች ያ ቴምር ነግራኛለች እንደዚህ ሆኛለሁ ፊራውል አታሎኛል ብላ ነግራኝ ነበረ። የፈቱት መስሎኝ ነበረ ስትልም ቪዲዮ አለ። እሱን እንግዲህ በራሱ አንደበት ነው። አንተም የጠፋኸው የተናከው ይሄ ነው። ምላችሁ እንግዲህ አሁን ይሄው ላ እብደት፣ የሰር የዘር ስድብ፣ የሃይማኖት ስድብ የተፈለገው ፊራውልን ለማዳን ነው። ፊራውልን ለማዳን የዘር ስድድብ ውስጥ እንድንገባ ተፈለገ። የሃይማኖት ስድድብ ውስጥ እንዲገባ ተፈለገ። ዮናስ ሙሉ ነ ለዘመኑን ሙሉ ለሰዎች ለሰው ልጆች ስም ሲያወጣ የከረመ ሰው ቆለጥ ተባልኩኝ ብሎ አሳበደው። አይገርማችሁ ላለፉት አራት አመት ሴጋው ነበረ ሲሉት የነበረው አሁን አሁን እንደው ከሴጋው እንደው ቆለጥ አይሻልም ስታስቡት? ጌታ ስታ ይቅርታ ለንግግሬ ግን ስታስቡት ይሻላል እኮ ፓስተር እኮ ይሻላል። ከሴጋው ይሻላል። በእውነት ይሻላል። ዲስካውንት ሰጥታለሽ ቤታ ተንዶ ሆን ዲስካውንት ፍሬንድስ ኤንድ ፋሚሊ ዲስካውንት የሰጠሽው ማነሽ? ስምሽ ቤታ ሀያ ፐርሰንት። ቤታ ባይ ዘ ወይ ቤታን ጥሯት ስለ አጫሉ ለፖስተው ቪዲዮ ዛሬ መልስ ለጥፍልሻለሁ። እራስሽ አንቺና ማነው ስሙ ዮናስ ስታወሩ እንደዛ አላልሽም ምናምን እያለ አስቀምጥልሻለሁ። ሀቅሽን አወጣለሁ እኔ ዛሬ ቤታዬ፣ እኔ ኦሮሞ እህትሽ እያለሁ አንቺ ሀቅሽ በዮናስ ሙሉነው፣ ሲመቸው ሲመቸው ያነክስሻል፣ ሳይመቸው ሴተኛ ዳሪ ይልሻል። ሲመቸው ሀጫሉን የገደለው አማራ ነው አላልሽም ይልሻል፣ ሳይመቸው ሲቀር ደግሞ ቤተል አማራ ነው አጫሉን የገደለው አለች ይልሻል። ይሄ አይሰራ። ሲመቸው ያነጻሻል፣ ሳይመቸው ያቆስሽሻል። አይሰራ። ሀቅሽ አይነጠቅም። ቡቱ ይ ላይ ቡቱ ሀቅሽን አይነጥቅሽ ይሄ ሀቅኗ ነው እውነት፣ እውነት፣ እውነት ነው። ስለዚህ እውነትሽን ነው የነዳው ነው የነዳው ነው። አዎ ከሁለት ወር በኋላ እኮ ነው እንደዛ ተባልኩኝ ብሎ ፓስተር ቆ ተባልኩኝ ብሎ ነው እንጂ እኔ ራሱ ስሙ ስድቡም ራሱ ያልታየኝም፣ እንደው ከሁለት ወር በኋላ ነው ትዝ ያለው። ራሱ አሁን ፊራኦል መግቢያ መውጫ ሲያጣ ዮናስ ሙሉንን ትላለው። አሁን ለማንኛውም ስለ ሀጫሉ ተውትና እዛው ተቅመሙ። ኦኬ ኦኬ። እሺ እሺ። እኔ ውድ ይህ ሰውዬ ደግሞ፣ ይህ ሰውዬ እችኛዋን ሴትዮ ይመስላል፣ ይመሳሰላሉ ያቸው አይመሳሰሉም። አይመሳሰሉም። ዛሬ ጎቺ አባቴ አላለችም። ዛሬ ከሰለም አቀጣጠል የለም፣ መመረቅ የለም። ሲጣሉ ስታመናጭቆ ነበር። ስለዘርክ ነው። ምንድን ነው? አዶን ነው? ምን እንደ ተባባሉ ምን ያላቀም

ማወጣጡ ላይ ችግር የለብኝም። ማለት እኛን ሉትራን ቸርቾች ተሰድበናል። ባይዘዊ መካኔሱሶች በዮናስ ተሰደብን እና እኔ ራሱ ፓስተር ቆልል ትንሽ ነው የቀረኝ። ጌታ ምስክሬ ነው። ፊራ ማነው ስምክ? ዮናስ ብሉነ፣ ፓስተር ቆልል ትንሽ ነው የቀረኝ። መሮኛል፣ መሮኛል። ምርር ነው ያለኝ። ለማንኛውም ፊራኦል ትቻ ዛሬ ያረከው በህይወትህ ትልቅ ስህተት ነው የፈጸምከው። ኦሮሞዎች ቤት ስትሄድ ቆምጣጦች ቤት አትሂድ፣ በቃ ቆምጣጥ ያሉ ኦሮሞች ቤት አትሂድ። ዮናስ ሙሉ ነው ጓደኛ ሆኖ እንዴት ብሩኬን ማናገር አይችልም? ዮናስ ጋ እኮ ቀን በቀን የምትገናኝ ሚስጢረኛ ነህ ካላሉት Ha ወንድሞቹ ራሱ አሳደዱት ፊራኦልን ዛሬ ደስ እንዳለኝ ይሄን ነበር ምፈልገው ከንከኛ ፊራ ፊራ ሲሉት እንዲሉት ነበር የፈለገው እና ገቡለት ገቡለት እኔ እሱን ስገባሱን ገባው እንደዛ ነው ኦዲየንስ እየሰረቀብኝ ነው ፊራ

ጂጂ፣ አንቺን ያማታላለችው ቀላል ታመሚያለው እንዴ! ኦብሰስድ ሆኛለሁ በዚህ ጉዳይ።